ያወጣብኝ እሱ ነው። መሰብሰብ ካለብሽ ወንድምሽን ሰብስብሽ። ክብራቢስ ወንድሜ ያንቺ መደበሪያ ነው? ግፍ አድርገሽ ወይ ሀገር ጥለሽን ቢሆን ሂጂ። ራሱ ነው የመጣብኝ። ገባሽ ወይ ጉድ? ምን አይነት አይናውጣ ራስ ወዳድ ስርዓት የሌላት ሴት ነች። በዚህ ልክ ኤደን የምትመታበት ምክንያት አልገባኝም። በግድ ሚስቱ ካልሆንሽ በግድ ምራታችን ካልሆንሽ ብሎ ነገር አለ እንዴ? ካልፈለገችስ እሷ ባሰበችው ባቀደችው፣ እሷ በቃ ትክክለኛ የፍቅር ስሜት ሲሰማት ነው መግባት ያለባት ለወንድሜ ምናምናምን ነገር ኧረ እንደው በሶስተኛ ሶስተኛ ወገን የሚገባ ሰው እኔ ቅርት አድርጉልኝና፣ ከስንት አንድ ነው ጥሩ ነገር ደህና ነገር የሚሰራው የተጣሉትን የሚያስታርቅ የተኮራረፉትን እንደዚህ የሚያግባ በሚያስማማ ሌላው እንዳለ ሶስተኛ ወገን ቤተሰብ በሉት ጓደኛ በሉት ዘመድ በሉት ጎረቤት በሉት ሊያጣላችሁ ሊያበጣበጣችሁ እንደ ሰይጣን ሆኖ ነው የሚመጣው። የሰይጣን መልእክተኛ ነው። እኔ አሁነች ልጅ ማለት ትናንትና ኤደን ባደረገችው ከትናንት በፊት ባደረገችው ነገር ብዙዎቻችሁ ስትሰድቧት ስትቆጣት ነበረ። ግን አንዳንዴ ይውላችሁ እማይነካ ነገር ሲነካባችሁ የሆነ ቁስል አለ፣ ሰው በውስጡ የሚይዘው ብዙ አይነት ቁስል አለ። ያን ቁስል ደግሞ አንድ ሰው ዝም ብሎ ከመሬት ተነስቶ ስለናንተ ማንነት ሳያውቅ፣ ስለናንተ ሁሉን ነገር ሳያውቅ፣ ህመማችሁን ሳያይ ቁስል ቁስላችሁን ሳይ ዝም ብሎ የሚያወራ ከሆነ እናንተ ትታመማላችሁ። ቁስሉ ያለበት ማንጋ ነው እናንተ ጋር ስለሆነ ትታመማላችሁ። ያኔ ወይ ጥላችሁ ልትሄዱ ትችላላችሁ፣ ወይ ይሁን ነገር ልታደርጉ ትችላላችሁ። በቃ ልትናደዱም፣ ልትሰበሩም፣ ልትበሳጩም፣ ልታለቅሱም ትችላላችሁ። ኤደን ያደረገችው ነገር እሱ ነው። ግን ብዙዎቻችሁ ስትወቅሷት ነበር። ስርዓት የሌለች ባለጌ ሴት እንዴት ጥለች ትወጫለች እያላችሁ ነበር። እች ልጅ እንግዲህ ካሌብ በጣም የሆነ ማለት የካሌብ እህት ይቅርታ አድርጊልኝ፣ በጣም እኔ የወረደ ነገር ነው ያደረግሹ። ከአንች ማይጠበቅ ስትታየ ወጣት የተማርሽ ምናምን ትመስ ያለሽ ግን ደግሞ በቃ የሆነ የወረደ አስተሳሰብ ነው ያለሽ ሲጀመርም ሲቀጥል ደግሞ በዱላ የምታምኘ የሆነ የሀያ ዘር ያለብሽ ነው ምትመስ። ይቅርታ አድርጉልኝና ማለት ነው መሳደብ አልወድም አልፈልግም። ግን ያደረገችው ነገር ኤደን ላይ እጇ ማንሳቷ እራሱ በጣም ትልቅ ብልግና ያየውባት በቃ የማይሆን ነገር ነው የሚያስጠላ ነገር ነው ማለት ምንድነው በአንድ ቀን እንደዚህ ካልሆነ እንደዚህ ፈጠረ ብላ ሪ የምትለው እንባ ከረየው የምትለው አንዳንድ ሰው ለካ ቤታቸው ሲጠሩን ለመልካምም ነገር ላይሆን ይችላል። እናንተን ለማድማትም ለማሳመምም ቁስላችሁን ለመነካካትም ሊሆን ይችላል። የእውነት ያንን የተረዳሁት ኤደንን ድንገት ተነስተው እንግዲህ ምሳ ካልጋበዝኳት ምሳ ካልጋበዝኳት ብላ እንግዲህ ለወንድሟ ትነግሯለች። ወንድሟም ደግሞ በእሷ ደስተኛ ስለሆነ ስለሚወዳት፣ ስለሚያፈቅራት እንግዲህ ኤደንን ተዘጋጅታ ወደ እነሱ ቤት እንድትሄድ ነው የጠየቃት። እሷም ደግሞ ደስ ብሏት ዘመን ልተዋወቅ ነው። አንዳንዴ ሰው አክብሮ እንግዳ ሲጠራችሁ ደስ ብሏችሁ ነው የምትሄዱት። እኔም በህይወቴ በጣም ደስ የሚለኝ ነገር አንድ ሰው አክብሮ ቤቴ ነኝ ብሎ ሲ በጣም ደስ ይለኛል። በተለይ ደግሞ ፋሚሊ እንዲሆን ከፈለኩ ወይ ደግሞ እነዛን ሰዎች በጣም የምፈልጋቸው ሰዎች ከሆኑ ለእኔ ምን ያላቸውን ክብር የማይበት ነገር ነው። ኤደን እንግዲህ ተዘጋጅታ እዛ ተዘጋጅቶ ተደግሶ የተቀመጠላትን ነገር አታቅም። ሄደች ሄደች ና ምግብ እየበላች በጣም ካሌብ ደስ የሚል ልጅ ነው እውነት ለመናገር ምርጥ ጓደኛ ነው። በከፋት ጊዜ፣ በተቸገረች ጊዜ ኢቨን ከሌላ ሰው ጋር ሆና እንኳን ስለ ሌላ ሰው እያሰበች ልቧ ሌላ ሰው ጋር እንኳን ሆኖ እየተረዳት ነበር እየጠበቃት ነበር። በቃ የሆነ አንድ ቀን የኔ ትሆናለች፣ ወደ እኔ ትመጣለች ተስፋ አድርጎ እንግዲህ አብሯት ያለ ሰው ያልተለያት በችግሯ ጊዜ የራሷ ጉዳይ ብሎ ጥሏት ያለ ሄደ ምርጥ ጓደኛዋ ነው እና በጣም ጥሩ አስተሳሰብ ያለው ጥሩ ልጅ ነው። በአጭሩ ና እየተቀመጡ ምሳ በሉ ሲጀመር ከነገረ ቀደም ምሳ አብራ መብላት ስትችል፣ እናንተ አርፍዳችሁ መጣችሁ ብሉ ብላ ቁጭ ያለችው አብራቸው መብላት ነበረባት። ብትበላ እንኳን አብራ ቁጭ ብላ ማውራት ነበረባት። ነገሩ እዛ ነው የሚጀምረው። ከዛ ደግሞ ትንሽ ቆይታ ቡና እያፈላች ነበር ቡና አፊ ብሏት ካሌብ እንግዲህ፣ ኤደን ነበር ቡና እያፈላች የሆነው የነበረው። ስለዚህ ይህንን ነገር ምንድን ነው ያላችሁ ነገር ብላ ጠየቀቻት። ጓደኛ ማቾች ነን ስትላት፣ አይ ይሄ ነገር ማደግ አለበት ትዳር መሆን አለበት አብራችሁ በፍቅር መቀጠል አለባችሁ ምናምን ብላ ያልሆነ ጥያቄ ስታነሳባት ኤደን መቋቋም በቃ ላብ እስኪ ጣምቃት ድረስ ብዙ ጥያቄዎችን ስጠይቃት ነበረ። በእርግጥ ያን ጥያቄ መጠየቋ መጥፎ ነው ክፉ ነው ብዬ አላስብም። ለምን ለወንድሟ እሷ መመኘቷም ትልቅ ነገር ነው፣ ደስ የሚል ነገር ነው። አፕሪሽት ማድረጓም ጥሩ ነገር ብዬ እኔ አስብ ነው። ግን ኤደን ደግሞ የራሷ ህመም አለባት። የኤፍሬም ፍቅር እንኳን እኮ ገና አልወጣላት። ልጅ እኮ ናት። የእውነቴን ነው። ድንገት ያ ለቤዛ ብላ ነው። የቤዛን ችግር ስታይ ነው ኤፍሬምን መወሰን አቅቶት አይታው፣ በቃ ሲንተባተብ አይታው፣ ለእሷ ምንም እንደማይጠቅማት እንደማይሆና ስታውቅ ነው ቦታ ለቃ ለኤደን ለይቅርታ ለቤዛ ሰጣት የመጣችው እንጂ ከኤፍሬም ጋር ያለው ነገር ሙሉ በሙሉ ተሰርዞ ዜሮ በዜሮ ገብቶ አይደለም፣ ወይም ደግሞ ፍቅሯ አልቆ አብቅቶ አይደለም እንዴ። በአንድ ቀን በሁለት ቀን በአንድ ሳምንት ይጠፋል እንዴ? ያፈቀራችሁትን ሰው መርሳት ይቻላል እንዴ? እስኪ የረሳችሁ ሰዎች ካላችሁ እዚህ ጋር ተናገሩ። እች ልጅ ምን ታደርግ? ገና ለመርሳት እየሞከረች ነው። ገና የራሷን ህይወት ለመመስረት እየሞከረች ነው። ገና በሁለት እግሮቿ ለመቆም እየሞከረች እያሰበች፣ እቅዶችን እያወጣች ነው ያለችው እና በግድ የወንድም ሚስት ካልሆንሽ በማለት እንግዲህ ስታጨናንቃት በጣም ጥያቄዎችን መመለስ ሲከብዳት በእርግጥ ጥላ ማውጣት አልነበረባትም ግን ህመም አላት ህመም በእሷ ቦታ በእሷ ጫማ ማን አለ ማን ሊረዳት ይችላል የእሷን ህመም የእሷን ችግር ማን ሊረዳት ይችላል ያላት አማራጭ ምንድ ነው ቤት ጥላ መውጣት ነበረ ሄደች በቃ በላሽ ጠጣች ከእነሱ ጋር ተጫወተች ግን ጨዋታው ደግሞ አልጥም ሲላት ጥሩ አልሆን ሲላት ቁስሏን እየነካካባት ስለሆነ ጥላ ሄደች ወንድሟ ተቆጣ እንዴት እንደዚህ ጠይ ጥያቄ አለሽ አላት። በእርግጥ መጥፎ ክፋት ነገር አልጠየቀቻትም፣ ግን ለኤደን ደግሞ ህመም ስላለባት ወጣ ሄደች። ከዛ በኋላ ድጋሚ ደግሞ ቀጥራት ወንድም፣ የለ ሶስት አመት ነው የሚያፈቅርሽ፣ ስለዚህ እንድትጫወችበት አልፈልግም። መረዳት ወይ፣ ከህይወቱ ውጪ ወይ ከህይወቱ ግቢ። ይህ ማለት ምን ማለት ነው? ይህንን መጠየቅ ያለበት እኮ እሱ ነው። እሱ አፉ ተይዟል እንዴ? ታሽጓል እንዴ? አፉ አይሰራም እንዴ? ይሰራል እኮ ያ ቃል እኮ እያንዳንዱ ነገር ለምን አስር ዓመት አያፈቅራትም እሷ ምን ማለት መረዳት ባለባት ሰዓት እየተረዳችው ነው አብረው ጊዜ እያሳለፈች ነው ጥሩ ጓደኝነት ላይ ነው ያሉት ስለዚህ ፍቅር ደግሞ ቀስ በቀስ የሚመጣ ነገር ነው ወይም ደግሞ ከነጭራሹም ላይመጣ ይችላል እች ልጅ ወይ ሀገር ጥለሽ ጥፊ በጣም እንዴት የተናገረችው ቃላት ራሱ ምን አይነት ዘጌ ቃል ነው በፈጣሪ በጥፊ መማታት፣ አንቺ ምንም አይነት መብት የለሽም ሲጀመርም። ማለት ነው ኤደን በጣም ታግሳታለች። እውነቷን ነው። እሱን ሄደባት ሰብስቤ ወንድምሽ ግን እዚህ ጋር ካሌብ ደግሞ የሚገባበት ነገር የለም። አይጥ በበላ ዳዋ ተመታ የሚባል ነገር አለ። አይሆንም፣ ካሌብን እዚህ ጋር መንካት አልፈልግም። ምንም ያጠፋው ነገር የለም። እንደውም ትርኢት እያረጋት ከኤፍሬም ጋር ሆኖ ሆና እንኳን እየወደዳት እያፈቀራት ምክር ሲሰጣት የነበረ ነገር ነው። በኋላ ላይ ነው መጨረሻ ላይ አምሮሮ የተናገረውን ያለውን ልጅ በቃ እሱን ተዩ እየተጎዳች እየተሰበረች ለሷ በጭራሽ እንደማይሆናት ሲያውቅ ነው አምሮሮ የተናገራት። ኤደን ደግሞ ያንን ነገር ጊዜው ሳይረፍድም ቢሆን አይታው እንግዲህ ተመልሳለች ወደ ራሷ። ስለዚህ ከዛ ፍቅር እያገገመች ነው የምትገኘው፣ ራሷን እያዳመጠች ነው የምትገኘው። በዚህ ሰዓት ደግሞ ከንትናጋ ሆ ከንትና ማንም ሰው መብት ኑሮት ይሄን ነገር ከንትናጋ ጀምሪ፣ እንትናጋ ፍቅር ጀምሪ፣ አግቢ፣ ተዳሪ፣ ተኳይ፣ ወልጅ ለጅ የሚላት ሰው የለም በጭራሽ። ስለዚህ የካሌብ እህት ያደረግሽው ነገር እጅግ በጣም የሚያስጠላ ነገር ነው። ኤደን በጣም ነው ያሳዘነች። ፈተናዋ በዛ። ለመረዳት እየሞከረች ነው። አሁን እኮ እንብኝም አላለችውም እሽም አላለችውም። በስሜቷ እርግጠኛ ያልሆነ ስሜት ሲኖረንም እኮ አንዳንዴ ዝምታን እንመርጣለን አይደል? ጊዜው ሲደርስ እራሷ ትናገራለች ማወቅ ያለበትን ነገር። እሱ መጠበቅ ካልቻለ፣ ከእሷ ጋር የሆነ ነገር ካልሆነ፣ መናገር መሄድ ይችላል። ማንም እዚህ ተቀመጥ ያለው ሰው የለም። ግን በጣም ስለሚወዳ ስለሚያፈቅራት እየጠበቃት ነው። የሆነ ሰዓት ላይ የሆነ ችግር ተፈትቶ ሁሉ ነገር አልቆ እሷም ካለችበት ጭንቀት ወጣ፣ ወደ እሱ እንደምትመጣ አብራው እንደምትሆን አብራው በትዳር በጋብቻ እንደሚጣመረው ነው የሚያስበው። ስለሚወዳት ለዘላለምም ይጠብቃታል። ይሄ ብርቅ አይደለም። ስለ ሶስት አመት ጠብቆሽ ምናምን ለምን ሀያ አመት አይጠብቃትም? አንቺ ሲጀምር በእነሱ ጉዳይ ምን አስገባሽ? በእርግጥ እንደ እህት እንደ እህት የሚቆረቁር የምትጨነቂበት የሚያሳስበሽ ነገር ካለ ወንድም እንዴት ነው ያለው ነገር ብለሽ ወንድምሽን ቀስ ብለሽ ማጣራት መጠየቅ ነው። ወንድምሽ ላይም እየጮሽ ሄደን ላይ በማያገባሽ ዘለሽ ስንትም አገር ተሻግረሽ መጠሽ ሄደንን ጭራሽ በጥፊ በጣም ነው የሚያሳዝነው። እንዴ እች ልጅ እኮ ተስፋ አልሰጠችው። መውዳለሁ አፈቅራለሁ ብለው ቃል ሰጣው ቃል ገብታለት የሆነ ሰዓት ላይ አልፈልግም ብላ አላባረረችው አይደል? ጓደኛ ነበሩ። ጀስት እሱ የፍቅር ስሜት ተሰማው ድንገት። ከዛ እሷ ደግሞ ሌላ ሰው ተወደ ነበር፣ ያ ሰው ደግሞ ሌላ ሰው ወደደባት። ስለዚህ ኤፍሬም ስለ ሄደ ነው እሱ ጋር መጥተሽ የተለጠፍሽው ምናምን የምትይው ነገር ሲጀመር፣ መጀመሪያም እሷ ካሌብን በምንም አይና እያየችው አልነበረም። ግን ለሷ የሚሰጣትን ቦታ አይታ አይኔ ስር ነበርክ አንተን መስማት ነበረብኝ ብላ ወደሱ የተመለሰችው ኤፍሬም ጥሏት ስለሄደ ሳይሆን እውነታው ስለገባት ነው። እውነታው ገብቷት መመለሷ ደግሞ ለእሷ ይጠቅማታል። ስለዚህ የካሌብ እህት ያደረግሽው ነገር በጣም የወረደ ነገር ነው። ኤደንም ማድረግ ያለብሽን ነገር መናገር የነበረብሽን ነገር ተናግረሽ ሄደሻል እና በዚህም በመሀል እንግዲህ ካሌብ ነው እየተጎዳ የሚገኘው። በጣም መርዝ የሆነ ቃል ነው የተናገረችው። አንዳንድ ይሄን ቃል ሳውን ይቅርታ ብትስራሱ የእውነት ምን አይነት እንትን ይለዋል። አሁን የሚያስተካክለው ነገር አለ አሁን አንድ ሰው እንዲህ በቀደም ስራችሁ አጥንታችሁ ስር ድረስ ሰርስሮ የሚገባ ስድብ ከተሳደበ በኋላ የሆነ ሰዓት ላይ መጥቶ ይቅርታ ቢላችሁ አስቡት። በጣም የወረደ ነገር ነው ያደረግሽው። ሲጀመር አንቺ በእነዚህ ውስጥ መግባት አይጠበቅብሽም። መፍታት ካለባቸው ማውራት ካለባቸው እነሱ ናቸው። ምናልባት ካሌብ መናገር ፈርቶ ለስንት ጊዜ ለስንት አመት እንደሚያፈቅራት መናገር ፈርቶ ቢሆን ኖሮ አንቺ ቀስ ብለሽ ኤደንን አናግረሻት፣ ኤደን እንደዚህ እንደዚህ ነው፣ ካሌብ እኮ በዚህ መንገድ ነው የሚረዳሽ፣ አንቺስ ምን እያሰብሽ ነው? ይሄን ነገር ማሰብ አለብሽ፣ መልስ ልሰጩ ይገባል፣ የሆነ ነገር ሊሆን ይገባል ብላ እንደ ጥያቄ ማንሳት ሲኖርባት፣ በጥፊ ጭራሽ! ሀገር ጥለሽ ጥፊ! አንቺ ራስሽ ብናተም እንዴ ወይኔ እኔ አንዳንድ የሰው ለካ ወዶ እኔ ዛሬ ልሳደብ ማለት እስከ ጥግ ድረስ መጦ መጦ መጦ፣ ግን ያለመደብኝ ደግሞ እንዴት ልሳደብ። እኔ የእውነት ፈጣሪንም በጣም ማሳዝን ነው የሚመስለኝ ስድብ ስሳደብ ና የሰው ልጅ መሰደብ የለበትም፣ መመታት የለበትም። ምክንያቱም ማውራት መነጋገር እየተቻለ ካልተግባቡ ደግሞ ጥሎ መሄድ ምንድን ነው። ይህን ያል እንዴ በግድ ሚስት ካልሆንሽ የወንድሜ ሚስት ካልሆንሽ ምን አይነት ነገር ነው? እረ ዘንድሮ ምን እኔ ሰው ሁሉ አብዷል እንዴ? የእውነቴ ነው። ጤነኛ ሰው በጣም ውስን ሰው ነው የምታገኙ። ሁሉም ሰው አብዷል ማለት ይቻላል። የሚያወራው ግራ የሚያደርገው ነገር ግራ፣ በቃ እኔ ግራ ገባኝ እኮ ምን እንደምንል ዘንድሮ። የማይመጣ የማይሰማ ጉድ የለም መቼስ። ኤዱዬ ደግሞ አይዞን፣ የማያልፍ ነገር የለም አይዞሽ። በጣም በብዙ እየተፈተንሽ ነው ነገር ግን ውጤትሽ መጨረሻሽ ደግሞ ያማረ የሚሆነው ትክክለኛ እውነተኛ ደስታን የምትደሰችው እውነተኛ ሳቅን የምትስቂ መኝ አንችንሽ ማንም ሰው ምንም ቢያወራ ምን ቢልሽ መስማት የለብሽም። በራስሽ አቋም ጸንተሽ፣ ካለሽበት ስሜት ከኤፍሬም ከተጎዳ ከተሰበረ ልብሽን ጠግነሽ ካሌብን ብታዪው ከእሱ ጋር ብትቀጥይ እኛም ደስ ይለናል። ምክንያቱም እህቱ እንጂ እሱ መጥፎ አይደሉም። የእውነት የእህቱ አነጋገር እንጂ ካሌም እስካሁን መጥፎ አንድ ክፉ ነገር አልተናገረም። ያን የራሱ ሮጠሽ ወጠሽ ስትጂ በጣም ነው ስሜታዊ የሆነው በጣም ነው ያዘነው በጣም ነው የከፋው። ና ማንንም እንድትሰሚ አንልም። በራስሽ ወሰኝ፣ ለራስሽ ጊዜ ስጭ፣ ከራስሽ ጋር ተማከሪ እና ደግሞ ከምትወዱ ሰው የሚወድሽን ሰው ምርጫሽ ብታደርጊ የተሻለ ነው ብዬ ነው የማስበው። በእርግጥ ፍቅር ያው የምትወዱትን የሚወዳችሁን ሰው ብታገቡ ወይም ደግሞ ከሚወዳችሁ ከምትወዱት ሰው ጋር ብትሆኑ በፍቅር ተዋህዳችሁ ተስማምታችሁ ተግባብታችሁ ብትኖሩ ብትቀጥሉ ጥሩ ነው። ግን ደግሞ አንዳንዴ ደግሞ ህይወት እንደዛ ምርጫ አትሰጣችሁም። አንዳንድ አንድ ምርጫ ብቻ ወይ የምትወዱትን ብቻ ሊሆን ይችላል ወይም የሚወዳችሁን ብቻ ልታፈቅሩ ትችላላችሁና፣ ያ ነገር ከባድ ነው። አሁን ኤደን ላይ ደግሞ እንግዲህ የሚወዳ ሰዋለ፣ የሚያከብራ ሰዋለ፣ የሚያፈቅራ ሰዋለ፣ እሱን ምርጫዋ አድርጋ እንግዲህ ትንሽ ጊዜ ተሰጣጠው ለጥሩ ጊዜያቶችን ቢያሳልፉ የተሻለ ነው ብዬ ነው የማስበው። የካሌብ እህት ግን ምን አይነት አይኑ ኑሮች፣ ምን አይነት አፍ ኑሮች! እንግዲህ ተመልሰሽ መጠሽ ከኤደን ጋር ልታወሪ እንደምትችል በጣም ጓጉቻለሁ ለመስማት። በጣም አስቀያሚ ቃል ነው የተናገርሽው። ልትናደጅ ልትበሳጭ ትችያለሽ ግን ይሄ ቃላቶችሽ እነዚህ ዛሬ የተናገርሻቸው ቃላቶችሽ በጣም ብዙ ጊዜ ተዘጋጅተሽበት አስበሽባት ሆን ብለሽ እሷን ለመጉዳት ነው እንጂ ስሜታዊ ሆነሽ ስሜታዊ ብትሆኝ በዚህ ልክ አትናገሪም። መርዝ የሆነ ቃል አትናገሪ። የሆነ አላውቅም በጣም ተዘጋጅተሽበት እሷን ሆን ብለሽ ለመጉዳት እሷን ለማሸማቀቅ ነው። እዛ ወንድ ትለጠፍ ያለሽ፣ እዚህ ወንድ ትለጠፍ ያለሽ። ህይወት ቢሰምርላት እኮ ከአንድ ሰው ጋር ኑሯን ብትኖር እኮ ደስ ይላት ነበረ። ግን ደግሞ ህይወተ ደግሞ ፊቷን አዞረችባት። አንዳንዴ ፈተና ይበዛል። እች ልጅ የሆነ ነገር አጋጠማት። ስለዚህ እሷን መረዳት ስትች እንደ ሴት በዚህ ልክ አዋርደሽ አሸማቀሽ ክብሯንም ምንም ዝቅ አድርገሽ ከምትልኪያት ማለት ነው። ለማንኛውም ለሁሉም ጊዜ አለው። ኤደን ደግሞ ታያለች ተለውጣ ጥሩ ህይወት ጥሩ መስመር ላይ እናያታለን አለ። ይህንን ነው ልል የምችለው። አብራችሁ ስለነበራችሁ አመሰግናለሁ። እስኪ የኤደን እህት ናት ትክክል ብላችሁ፣ ይቅርታ የኤደን ነች ትክክል ብላችሁ ታስባላችሁ ወይስ የካሌብ እህት ነች? ጥፋቱ የማን ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። እንደው በፈጣሪ ይሁንባችሁ። ሁላችሁም ይሄንን ቪዲዮ እስካሁን ያያችሁ ልጆች ኮሜንት ላይ አስቀምጡ። ኤደን ነች ያጠፋችሁ ወይስ የካሌብ እህት? የካሌብ እህት ትክክል ናት ወይስ ኤደን ትክክል ነች? ማን ልጅ ማን ናቸው ትክክል ብላችሁ ታስባላችሁ? እስከነ ሀሳብ አስተያየታችሁ፣ እስከነ ምክንያታችሁ አስቀምጡልኝ። አመሰግናለሁ። ሰላም ቆዩ።